እኔ ለፍቅር ስል ምንም ነገር አደርጋለሁ። ገብቷል አይደል? ራሴን ሁላ ላጠፋ እችላለሁ። ግን በዛ ወንጀል አንተ ትያዛለህ። ገብ ምንም ያስቆመኝ ፍፄ፣ ማንም ማለት ነው። በሃይሚ ምክንያት ማንም ሊያስቆመኝ አይችልም። ምን ማለት ነው? በቃ አፈቅራታለሁ፣ እወዳታለሁ። ጓደኛ እንዳላት አታውቅም። ሀይሚኮ ጓደኛ አላት። እኮ እኔ ሀይሚን የማፈቅርበት የራሱ የሆነ ምክንያት አለ። ብቻ ግን ለማንኛውም መጠመቅ ካለብህም ተጠመቅ። ምናልባት ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ እኛ ቢሆን እኔንም ቤተሰቦቻችንም ሁላችን ነው። አንቺ ግን እኔ እኔ ብቻ ነው የኛ የጋራ አድርገው ብቻ ከ አይደብር ዛሬ ፍቃድ ሰጥቼሻለሁ። በእኔ ቤት ነው የእኔ ብዬ ቤተሰቦቼን የእኔ ብቻ ማድረግ ይችላሉ። አንቺ እንደምትዩ አንቺ ላይ እኔ ግፍ እንደምትሰሪ ግን እኔ እንደዛ አላደርግም። የእኛ ነው የምለው። እሺ የእኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን ደህና ነን። እናንተ እንዴት ናችሁ? ሰላማችሁ ባላችሁበት ቦታ በሙሉ ይበልልን እና በተረፈ እኔ ጨርሻለሁ። የመጣንበትን መንገድ ሳናወራ አንሄድም ብለናል። አንቀመጥም፣ እኛ አንቀመጥም። የመጣንበትን ጉዳይ ከግብ ሳናደርስ አንቀመጥም። ማረ በፍጹ እንዴት አስችለ ይላሉ። እንደዚህ ሽማግሌዎች ምናምን ሲገባ ለምሮ ግን የማይቀመጡት ው እሺ እንዲባሉ መሰለኝ። እውነት አሁን ሲስተር ጋር እንደዚህ የሆነ ጊዜ መጥተው አንቀመጥም አሉ። እንዲ ከተቀመጡማ ፉርሽ ነው፣ ክብር የላቸውም እንደ ሊባል እኔ እንደዛ ነበረ ያለው። ክብር ሰተናቸው እንዴት ነው የማይቀምጡት ብዬ ነበር። አይ በቃ እሺ ለመባል አሁን የትኛውም ሰው እኮ የጠየቀው ነገር እስኪደረግለት ነገር፣ ሰው የሚፈልገውን ነገር ያደርጋል። አሁን እነ ማዘርን ስጠይቃት ነው ምናምን ነገር አለችኝ። ልጅ እኮ ሊወሰድ እኮ ነው፣ አንቀመጥም። እህቴን ነው የወሰዳት ባለመቀመጡ ነው የወሰደ። ባለመቀመጡ ካርታቡ እኮ ጥሩ ነበረን። ማለት ትፈልጋታለሽ? አዎ። እንዴት ነች? እና እስከ መች እንዴት? አልፈልጋትም እሷ ማለት ትላላችሁ? እንዴት ታዲያ አንቺ ባላቶኛት እህት እውነት ዛማ እኮ አሁንም ነኝ፣ ግን እንትን ወሰዳት አሁን። እኔ እሺ ልርገምሽ? አረ ብስማት ችላለሽ። እህትሽ ላይ ታዲያ ምንድነው ይፈጠር ማለት ነው? ማለት ነው አሁን አንቺ ጋ ሽማግሌ ተልኮ ሰዎቹ ቢቀመጡ ከዛ አንሰጣትም ቢሉ ቤተሰቦች፣ ደስተኛ ነሽ እንዴ? ካልፈቀዱ አልሄድም። እኔ ሰው ከማክበሪያ አንፃር ነው እንዲቀመጡ ይፈልጉ። አሀ የክብር ነው። አዎ እኔ ለክብር ነበር። እና የሚቀመጡ ሽማግሌዎች እስትሽ ነው አላልኩም። እና ብቻ ግን ለማንኛውም ዛሬ አሪፍም ይባል መጥፎ ይባል፣ አላቅም ብቻ ግን እስከ ዛሬ ብዙ ጊዜ በስልክ አውርተናል፣ ቴክስትም አውርተናል። አይታችሁታል ቪዲዮውንም። ከዚህ በፊት የሚያወራችሁኝ ሰዎች ነበራችሁ። ስለዚህ ልጅ እና አሁን በጣም ልኩን እያለፈ ነው። በጣም ከማስበው በላይ የሆነ ነው። በጣም ሁላ ሊዝትብኝም ይሞክራል፣ ሊያስፈራራኝም ይሞክራል። እኔ ምን አይነት መንፈስ ውስጡ ላይ እንደገባ አላቅም። ምን የሚባለው ልጅ ታውቂዋለሽ ምናምን እና ዛሬ በቃ ግራ ስለገባኝ ነው ወደ እናንተም የመጣሁት። ልጁ ባለፈውን ቪዲዮ ሰርቷል፣ እንዲህ ብሎኛል፣ እንዲህ አድርጎኛል፣ እንዲህ እያለኝ ነው። አልፈራውም ምናምን የዛኔ መልስ መስጠት ይችል ነበረ። ግን ደግሞ ይለፍ ብዬ ትቼው ነበር። ግን ደግሞ አሁን ላይ እያደረገ ያለው ሰፈር ድረስ እየመጣል ይፈልገኝ ይሞክራል። እኔ ለምን እንደሆነ አላውቅም መጣላት ፈልጎ ይሁን እኔ እንዳስማማለት ሀይሚን እንዳወራለት ፈልጎ ይሁን አላቅም። ግን ደግሞ የማይደረግ ነገር አድርግ እያለኝ ነው። የማይሆን ነገር ፍጠር እያለኝ ነው። ያ ደግሞ ልክ አይደለም። አሁን እኔ ለአንዴና ለመጨረሻ ጊዜ ከእንደዚህ አይነት ሀሳብ እንዲወጣ ገብቶሻል። አንቺንም የጠራሁሽ ሀይሚ የምናውቃት ሴት ልጅ ናት፣ በጣም ጥሩ ልጅ አስተዋይ ልጅ ናት እና እሱ ሜቢ ምናልባት ሊያውቃት የሚችለው ወይ በቪዲዮ ነው ወይ በፎቶ ነው ወይ በቃ ባንዳች ነገር ነው እንጂ ሀይሚ ምን አይነት ሴት ትሁን ምን ትሁን ጥሩ ልጅ ትሁን መጥፎ ልጅ ትሁን፣ ምንም የሚያውቀው ነገር የለም። ቢያቅ በቪዲዮ ምናምን ነው፣ ከዛ የዘለለ ነው። እና እንደዚህ አይነት ነገር ውስጡ ላይ ለምን እንደተፈጠረ ለምን እንዲሆን ካልለውም እሱ የራሱ መብት ነው፣ ግን ደግሞ እኛ ጋር ሌላ ነገር መፍጠር አይችልም። እኔን አስፈራርቶ ብሩኬን አልፈራሁም፣ አንተም ብትሆን ምናምን ምናምን ብሎ እንዲዝት እኔ አስሬ እኔ ጋር እየደወለ ስለሷ እንዲጠይቀኝ እንዲትሁን እንዲታድርግልኝ ምናምን የሚባል ነገር እኔ አልፈልግም። በቃ ላንዴና ለመጨረሻ ጊዜ ጠርቼ ይህንን ነገር ልነግረው እፈልጋለሁ። ያለበት እንደዚያ ነው። እያደረገ ያለው ነገር የሚሆን ነገር ስላልሆነ ነው። የሚሆን ነገር ቢሆን እኛም ማገዘ ነው የሚፈልገውን ነገር ብናደርግለት ኖርማል ነው። ግን ደግሞ የማይሆን ነገር ነው። ሀይሚ ከብሩኬ ጋር ያለች ሴት ናት። የብሩኬ ምርጥ ጓደኛ ናት። በጣም የሚዋደዱ ጓደኛሞች ናቸው። እነሱ መሀል ላይ ደግሞ ገብቶ ሌላ ችግር ልፍጠር ቢል ላይክ አሁን ብሩኬ ሆኖ ቢሆን እኔ እንጃ። አሁን እዚህ እኔ ያለሁበት ቦታ ላይ ብሩኬ ኖሮ ቢሆን እኔ ፋታም ሊሰጠው የሚችል አይመስለኝም። አንደኛ እሱን አውቆ ይሁን እኔ ጋር የሚደውለው አላቅም አንተ ምንም አታረገኝም፣ አንተ ምንም አታመጣም ብሎም እያሰበ ይሆናል። ግን ደግሞ እንደዚህ አይነት ነገር እንዲፈጠር አልፈልግም፣ መጣላትም አልፈልግም። መናገር ካለብኝ በቤተሰብ ፊት በእናንተ ፊት ከዚህ በኋላ እንደዛ አይነት ነገር እንዳይሰራ። ላይክ ለእሷም ለስሟ ጥሩ አይደለም፣ ለሀይሚም ጥሩ ስም አይሰጣትም። ቢያቃትና የሆነ ኮንታክት ቢኖራቸው ኖርማል ነበረ፣ እንደፈለገ ማለት ይችላል። ግን ደግሞ አያውቃትም። የማታውቀውን የማያውቃትን ሴት ዝም ብሎ ተነስቶ እንዲህ ነሽ እንደዚህ ነው የወዳታለው ፍቅራት። እሱ በልቡ የፈለገውን ማድረግ ይችላል። ግን ደግሞ ወደ ሚዲያ እንደዛ ብሎ መምጣት አይችልም። እሱ ልነግረው ፈልጋለው ማለት ነው። የምትፈልጊው ነገር ካለ አንቺ እሱ ሲመጣ ባወራ ይሻል። አንደኛ ነገር እሱ መጥቶ ነው መናገር ራሴ ያለበት አ እሱ ፊት ሁሉንም ነገር መናገር አለበት። መሆን ያለበት እና የሌለበትን ነገር መለየት ይችላል። ህጻን ልጅ ነው ብዬ አላስብም። ትልቅ ሰው ነው ትልቅ ልጅ ነው። አሁን እኔ እንደዚህም ለምን እንደሆነ አላውቅም እንደዚህ ምን እያሰበም እንዳለ ምን አይነት ነገር ገጥሞትም እንዳለ አላውቅም። ወይስ ለሌላም ነገር ይመስላል። ብቻ ግን ለማንኛውም ቤተሰብ ዛሬ የመጣ ነው ለአንዴና ለመጨረሻ ጊዜ ከዚህ በኋላ የእሷንም ስም እንዲጠራ አልፈልግም። በጣም የምወዳት የማከብራት እህቴ ናት። የምታስብልን የምትጨነቅልን ለእኛ ብዙ ነገር የምትከፍል ሴት ናት። እንደዛ አይነት ሴት ላይ ደግሞ እሱ ሌላ ነገር ማድረግ አይችልም። እኛም ወንድሞቿ ነን፣ የሀይሚ ወንድሞች ነን። መጥፎዋን አንፈልግም። ስሟ መጥፎ መጥፎ ቦታም እንዲጠራ ስለማንፈልግ ጠርተን አንዴን ለመጨረሻ ጊዜ ይሄንን ነገር ከሐሳቡ ራሱ እንዲያወጣት እንፈልጋለን። አይ ካለ ሌላ እርምጃ መውሰድ ካለብን ችግር የለውም ብቻ ግን ጠርተነዋል፣ ይመጣል። ስምሪ ግን ዛሬ ዝም ብለሽ አይደል? እሱ ሲመጣ መልቲው እንደምትሽ አላከም ማውራት ስለምፈልግ ነው ላይ ዝም ያልኩት አንተ እንድታወራድረው ነው የሰጠው። ከዛ አሃ እሺ ብቻ ችግር የለውም። ጠርቼዋለሁ፣ ይመጣል። ምን እንደሚል አብረን እንሰማለን። እስኪመጣ ትንሽ ይጠብቁ። በቃ አታስቢው ይቅር እምላለው፣ ወድሻለው። የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም፣ ሌላ ካንቺ ወዲያ ውዴ። እምላለው፣ እመኝ ያልኩሽ የእውነት። ካሜራ ይዘን ይጠበቅ ነው፣ ይደብራል። ማለት አስፈላጊ ነው አስፈላጊ ስለሆነ ነው ማድረግ ስላለብኝ ነው። ይሄንን ነገር ገብተዋል። ባለፈውን ቪዲዮ ሰርተሃል። እኛ ካሜራ ይዘን መጠበቃችን አይደል? ምሱ በካሜራ ብዙ ነገራቶች እኮ የእኛ ካሜራ ሊደብራ ይገባል እኮ በመጀመሪያ ደረጃ እኔ አሁን ይኸውልህ ምን ትዬ ምን አለ መሰለ እየደወልክ ቴክስት እያደረግክ ሌላ ሌላ ነገር እንድትለኝ አልፈልግም። ከዚህ በኋላ ብትችል በሃይሚ ቪዲዮ እንድትሰራ አልፈልግም። በሃይሚ ስም እና በብሩኬም ምናምን የሆነ በቃ ላል ይደብራል። እየተዋወቀን እንደዚህ አይነት ነገር ማድረጉ ይደብራል። እና ብትችል እንድታቆም ነው ዛሬ አንዴ ላንዴና ለመጨረሻ ጊዜ ላስተናገቀን የጠራው ባለፈው ቪዲዮ ሰርተ መልስ መስጠት ከብዶኝ አይደለም፣ ግን ደግሞ ይደብራል። በቃ አቁም። እኮ በመጀመሪያ ደረጃ ፍፄ ባለፈው ዝተብኛል። ማየውን ዛቻዎችን ዝተ አሁንም እኮ ነው። አሁን እኔ አሁን ተረጋግቼ ስለ አወራሁ ተረጋግቻለሁ ማለት አይደለም። መዛት ከብሎኝ አይደለም ግን ደግሞ ላስጠነቅቀው ነው። አቁም። መደዋወል የለብንም። አንደዋወል። ስሟን አትጥራ። አቁም። እንዴት ትለኛለህ? ቆይ አንተ ስሚ፣ መጀመሪያ ዛተብኝ

አንተ ግን እኔ ማውን ዛቻ እየዛቱ እኔ አሁንም፣ ይኸውልህ፣ ትሰማኛለህ እዝትብሃለሁ። አሁንም ቢሆን ልዝትብህ እችላለሁ። እኔ አሁን ያ መዛቱን መዛዛቱን ቶ ይቅር ምንም ጥቅም የለውም። ግን ደግሞ አቁም በቃ፣ አይጠቅምህም። የሚጠቅም ነገር ቢሆን እሺ ግን ደግሞ ጥቅም የለውም። እንዴት አቁም ትለኛለህ? ለምንድነው ማታቆመው? እኔ ማንንም ሊያስቆመኝ አይችልም። ምን ማለት ነው? ማንንም ሊያስቆመኝ አይችልም። እኛ ደግሞ ስሟን ጠርተህ ስሟን እየጠቀምን ሀይሚን እኛ ከመውደድ ተገደብ እያለህ አይደለም። መውደድ በልብ የፈለግከውን መውደድ እኮ ትችላለህ። ግን ደግሞ ሚዲያ ላይ መተህ እንደዚህ አይነት ነገር ስሟን እየለጠፍክ ምን እያደረግክ ሚዲያ ላይ ደግሞ የመጣሁት በቃ ኦቨር። አንተ ከራስ በላይ ስትውድ ሰውን ሰው እንዲያቀለ ትወዳለ ወደ ሶሻል ሚዲያ ሰው እንዲያቅልኝ አይደለም፣ እንድታቅልኝ ኖርማል ሰው እንዲያቅልክ ነው። ሀገር አውቆልሃል። አሁን በቃ ስነ ስርዓት መያዝ ያለብን ነገር አንቺ እንደውም እሷን ብታገናኝኝ ማለት ማለትናገናኝበታገኛት ኮ ምን ይጠቅመሃል ነው እኔ እነግራታለሁ፣ እንደምንድነት እንደምወዳት እነግራታለሁ። ጓደኛ አላት አልኩህ እኮ ከዚህ ጋር ጓደኛ አላክ፣ ጓደኛ ያላት ሴት ናት። አንተ የራስ እኔ ውደርኩበት ምክንያት አለኝ። ያንም ምክንያት ደግሞ ለእሷ ብቻ ነው የምነግራት፣ ፍፄ አሁንም ቢሆን የምነግርህ ነገር ያን ነ እኔ ምን እንበልክሽ አሁን። እውነት ግን የእውነት አንድ እውነት ልንገር አሁን ሀይሚን ማግኘት ፍላጎት እንኳን ቢኖርህ ሀይሚ አንተ ላይ የማይሆን እንትን እየሰጠሃት ነው። በጣም እንድትናደድ እያደረካት እያደረክ ያለው ነገር ልክ አይደለም። በቃ አሁን እሷ ጋር ቀርበህ እንደዚህ እንደዚህ ስትላት ምን ምን ሊሰማት ይችላል? ላይክ ታውቃለ ብዙ ላይ ፏን ታውቃለ ሚዲያ ላይ እና እና ታዲያ አንድ ሴት ልጅ በጣም የምትወደው ጓደኛ ኖሯት እወድሻለሁ ብሎ መምጣት ምንም የሚሉት ነው። ከዚህ በፊት የነሱን ላይፍ አላየም፣ ቪዲዮቻቸውን አይ ባይዘው አንተ አይደለም ከብሩኬ ጋር ሀይሚን አታውቃትም ማለት ነው። አንተ ከብሩኬም ጋር ያላቸውን ነገር አቃለው። ግን እኔ እሷን የወደድኩበት ምክንያት አለኝ። ከቻልሽ ስምሪ እሷን አገናኝ። ምንድን ነው የማገናኘው? አንተ ጤነኛ። ማንም ሊረዳ አይችልም። ማንም ሊረዳ ፈልገ ነው ሰው እንዲረዳ ፈልጋ ነው። ታሁን የቡርኬ ጓደኛ ነ ገብቷል። አረ አጓደጉነ ሃይሚንም ቢሆን ስላይሚም ስለ ቡርኬ ማታቀው ነገር የለም። ገብቷል። አረ እኮ ነው ስለማቀው ነው። ያንን ነው። አንተን ደግሞ ልጠይቅህ የፈለኩት ለዛ ነው። ስለ ሀይሚ ሆነ ጤነኛ ነው ምን እንዴ? ለብሰህ ስትገኝ እኮ ጤነኛ ነው። የምትወደውን ሰው ኮልት ላይ ይገባል እንዴ? ባለትዳር የሆነችን ሴት ወድጃለሁ ብለ ከባሉ አፋተ ሚስት አረጋታለ። እሺ ታዲያ ጓደኛ አላት ማለት ምን ማለት ነው? በሌላ አማርኛ የታረደ በሬ ድጋሚ በሬ ላደርገው እያልክ ነው። ህይወት ልዝራበት ድጋሚ ህይወት ልዝራበት እያልክ ነው አይደለም ማለት ነው። አሁን ይሄ እኔ እዚያውም ለቤተሰቦችም ሰቦችም ሳመጣ ልንገራት ላስረዳት እንድትለኝ አይደለም። ላይክ ይሄን ቪዲዮ ታይዋለች። ይሄን ቪዲዮ ታይዋለች። ግን ደግሞ እንዲህ እንድትል አንፈልግም። በቃ ለአንዴና ለመጨረሻ ጊዜ ማቆም አለብህ። አይ ሌላ ችግር ነው መፈልገኝ ፍፄ ግርጹ። አንተ አንተ ከመውደድ ማንም አያስቆመኝም ፍፄ ግርጹ ለምን መውደድ መውደድ እኮ ይኸውልህ፣ ማንም የትኛውም ሰው ልትጠሉ አይገባም ልትወደው ነው የሚገባው። ግን ደግሞ ጓደኛ ያላት ሚዲያ ላይ የሚዲያ ልጅ ናት። እኔ የጠራሁ ሌላ ችግር ለመፍጠር ወይንም ልቤን ላሳየ፣ አንተ እንደምትዝተው ማንም ያስቆመኝ ማንንም ያስቆመኛል እንድትል አይደለም እንዴ አንተ ከዛትከው በል ሄኩ። አልዛትኩም ፍፄ። በጣም ዛትክብኝ እኮ እኮ በጣም ዛትክብኝ። ማማን ዛቾሽ? ተረጋግቼ ነው እያወራ ያለውት። አንተም ወሬ ልክ አይደለም ምንም። አሁን ምን ምንስ ትጠቅማለች? ምን ትጠቅማለች? ቆይ የእውነት አይ ይጠቅማለው አንተ እኔ ሀይሚን እወዳታለሁ፣ አፈቅራታለሁ እያልኩ ነው ፍፄ። ያንን ደግሞ አንተ ምውደድህን ማፍቀረን አይደለም እኮ ዛሬ ልንጠይቅ ከ የመጣ ነው። እወዳታለሁ፣ አፈቅራለሁ ደጋግመህ ነገርከን ሰማን። አይደለም አሁን እኛ እየፈለግን ከዚህ በኋላ በሷ ስም ሚዲያ ላይ ወጥተህ ስሟን አታጥፋ። አለክ። ስም ማጥፋት አይደለም እኮ አንተ፣ ጓደኛ አለ። እንደውም ታገናኝኛለሽ ብዬ ነበር። እኔ እንዳገናኘህ ነበር የፈለከው? ጭራሽ ማለት የፍፄ እዛችኋች ጭራሽ ስላልተመጣጠነልኝ እኔ ዝም ስላልኩኝ የማገናኝህ መሰለህ? አገናኝ ኤጀንሲ መሰልኩ? አይ ብቻ ግን ለማንኛውም መጠመቅ ካለብህም ተጠመቅ። ምናልባት መንፈስም ሊሆን ይችላል እንደዚህ እያደረገ ያለው አንዳንዴ ከቤተክርስቲያን። ታዲያ ምን አይነት መንፈስ ነው እንደዚህ ጓደኛ ያላትን ሴት አፈቀርኩ ምን? ነው አንተ ብትሆን ዛሬ እኮ አይደለም ወይ ትላንት አይደለም እ ማክሲመም ከዓመት በላይ ሆኗቸዋል። እነዚህ ሰዎች ጥሩ ደጉን እያዩ ስለነሱ አሁን እኔ ልነግርህ አይደለም። ስለነሱ ማወቅ ከፈለግ ገብተህ ቻናላቸው ላይ ገብተህ ሁለቱ ላይክ ሀይሚን ብትሆን ብሩኬ ከሴት ጋር ሲሆን ምን አይነት ሰው ልትሆን እንደምችል ማየት ትችላለህ። ብሩኬም አሁን ቢያገኘ እኔ እንዲህ ነው እንደዛ ነው አለለ። እኔ ስለ ብሩኬ ለመበጥበጥ አይደለም እዚህ ጋር የመጣሁት። ከማበጥበጥም በላይ እያደረክ ነው አንተ፣ አልገባህም እንጂ በቃ እንደምውዳት መንገድ ነው የምፈልገው እያልኩ ነው። ምን ማለት ነው? እናንተ ከቻላችሁ እኔን ማገናኘታችሁን ከቻላችሁ ብቻ አርዱ። አሁን ከኔ ጋር ትጣላለምንቴ እኔ አሁን ከአንተ ጋር መጣላት አልፈልግም። እኔም ጸብም ፈልጌ አይደለም የመጣሁት። እኔም ጸብ ፈልጌ አይደለም። በቃ አይ ነገር አንተ ፍላጎት ማንም አያቆመኝም። ማንም ምንም አይለኝም። ጸብ ነው እሷ ከመውደዳው አሁንም ቢሆን እነግርሀለሁ። መውደድ አያገባኝም አልኩህ እኮ። ግን ደግሞ ይኸውልህ ምንቴ፣ ሰማኸኝ? ማንም አያስቆመኝም። እንደውም እናስቆምሀለን። ማንም አያስቆመኝም ፍፄ። ማንም ማለት ነው። በሀይሚን ምክንያት ማንም ሊያስቆመኝ አይችልም። ምን ማለት ነው። በቃ አፈቅራታለሁ፣ እወዳታለሁ ሀይሚን ማን ወንዱን ያስቁመኝ ማለት ነው ማንም አያስቆመኝም አንተ እኔ ይኸውልህ እኔ አሁን ቤተሰብ ብቻ ምንም መጣላትም አልፈልግም እንደዚህ አድርግ እንደዚህ አታድርግ ልልህም አይደለም ብቻ አቁም ማቆም ያለብህን ነገር አቁም አላቁም ፍፄ አቁም በቃ አይጠቅምህም የሚጠቅምህን ነገር አድርግ አላቁም ምን ማለት ነው አላቁም እንዲ ማንም አያስቆመኝም በሀይሚ ምክንያት ምንም ነገር አደርጋለሁ ለፍቅር ስል ገብቷል አይደል ምንም ነገር አደርጋለሁ ፍፄ ከአንተ ጋር መጣላት ምናምን አልፈልግም። ነገሮችን በፒስ የሆነ ማገናኘት ከቻልን የፈለኩትን ነገር ማድረግ እችላለሁ። ከአንተ ጋር ልጣላም፣ ትጣላለህ። ለምንድን ነው የማትጣላው እንዴ? አንተ እኮ አሁን ሌላም ነገር ችግር ልፈጠር እችላለ። ከማንም ጋር መጣላት አልፈልግም፣ ግን ሀይሚን ማግኘት እፈልጋለሁ። እንደ እና ከብሩኬ ጋር አጣልተ ነው የራስ ማድረግ የፈለግከው ሀይሚን ወይስ ፎቶዋን ነው ያፈቀርከው? ፎቶዋን አንተ ልስጥህ እንዴ? ፎቶዋን እኔ በአካል ባገኛት ምን ያህል ደስ እንደሚለኝ እኔ ነኝ ማውቅ። ምን ይጠቅመሃል? በቃ መንገር ፈልጋለሁ እንደማፈቅራት ሰማለፍ። እዚህ እኔ ለፍቅር ስል ምንም ነገር አደርጋለሁ። ገብቷል አይደል? ራሴን ሁላ ላጠፋ እችላለሁ። ግን በዛ በወንጀል አንተ ትያዛለህ ገብቶሀል አይደል ወንጀል ውስጥ ነው ማስገባት ፍፄ ምን ማለት ነው በቃ ራሴን እስከ ማጥፋት ድረስ እኔ በሀይሚ ምክንያት ማለት ነው ምን ሆነ አንተ ተረጋጋ የፈለከው ነገር ማድረግ ትችላለህ ሕይወት ላይ እራስ ነው ወሳኙ ሕይወት ምንድን ነው ፍቅር ፍቅር እኮ ይበልጣል ገብቶሀል አይደል አፈቅራታለሁ እኮ ራሴን ላጠፋ እችላለሁ በዛ ደግሞ አንተ ወንጀል ትገባለህ ማንተ ጎጂ ነው አንተ ወንጀል ውስጥ ትገባለህ። በአንተ ምክንያት ነው፣ ሰምተኛል የምትጎዳው ራስህ ነው። አሁንም ጉዳት ውስጥ ያለው ራስህ ነው። እኔ ለፍቅር ስል ሀይሚን ለማግኘት ስል ምንም ነገር አረጋለሁ። አሁንም ቢሆን ልንገርህ፣ ራሴን አጠፋለሁ እያልኩ ነው። በሷ ምክንያት ራሴን ሁላ እስከ ማጥፋት ድረስ እኮ ማን ይጎዳል? ተጎጆ ማነው? ራስህን ብታጠፋ አንተና እኔ ነኝ የምጎዳው ተረጋጋ። ለማንኛውም ይሄ ለዳኛ አልቻለም። በቃ ያለውበት እሺሽ ማን ዝዝቅ ሲጀመር በቃ ወይ በቃ ይቅርታ። ለማንኛውም እኔ አሁን እንዲህ እንድትለኝም አይደለም። ብቻ ብትችል ከዚህ በኋላ ቪዲዮ ሰርተ ማየት አልፈልግም። ስለሷ ሰማኝ፣ ማንም አያስቆመኝም። እሱ ማስቆም እና ለማስቆም ምን ማለት እንደሆነ አሳያለሁ። ቪዲዮ ከመስ አርለን ቪዲዮ መስራት እኔ ይኸውልህ፣ እሷን ለማግኘት ብዙ መንገዶችን ብዙ ሰዎችን አግኝቻለሁ። አንተንም ምርጫ አረኩት። ስለ ብሩክም ሆነ ስለሀይሚ ማታውቀው ነገር የለም። በቃ ሁሉንም ነገር ታውቃለህ። አንተ እንድታገናኘኝ የነበረ ገብቶሃል አይደል? አሳቢ እንዴስ በየ አንተ ብቻሽውን ቪዲዮ እንዳትሰራ ድጋሚ ምናምን እስከማለት ድረስ አቁም ብያለሁ። በቃ አሁን ሌላ ችግር አትፍጠር። ይሄን ቪዲዮ ያዩታል እንዴ፣ ከነሱ ጋርም ሌላ ችግር ትፈጥራለህ። ተው በቃ፣ አይጠቅምህም። እረፍ። አታስቆመኝም። አስቆመሃለሁ። እረፍ፣ በቃ እረፍ። አሁን ድጋሚ እኔ ካገኘሁ እጣልሃለሁ። ሰማይ ታላብርክ እኮ አይደለም። በቃ አቁም። አይጠቅምህም፣ አቁም የማይጠቅም ነገር አታድርግ። አላቁም ምን? እሱን እናያለን። ብቻ ግን ቤተሰብ በጣም ነው የምንወዳችሁ። አንተ ግን እረፍ በቃ። አይጠቅምህም፣ እረፍ ምን? እረፍ አታስቆመኝም። እሺ ብቻ እናያለን፣ ምን እንደምናደርግ እናያለን። ያለን አሳይሃለሁ።